ትላንትና ጨረቃዎቹ የተጠቀሙትን ቃላት ቃላቶች ማለት ነው። የምር እንደኔ የደብረዋለ እውነት ሰነግራችሁ የእውነት እኔ በጣም ነው የደበረኝ። እነሱ በመሆናቸው ቪዲዮን ያየሁት እንጂ የምር በጣም በጣም ነበር ያናደዱኝ ማለት ነው። ከአንድ ላይ በመውጣታቸው ደስ ብሎኛል። በተለይ ሰላም ሲባባሉ በጣም ነው ደስ ያለኝ። ምን ያህል ውስጣቸው እንደሚፈላለግ ያስታውቃል ማለት ነው። እና እንለያይ ሲሉ ስንት እንለያይ ብለዋል? ቪዲዮቻቸውን ገብታችሁ ውጠሩት፣ ብሩኬ ቤትም ሀይሚ ቤትም ሀሰን ቤትም ማለት ነው። እንለያይ ያሉበት የተጻፉበትን ቴምፕሌት ላይ ብዙ አለ እና አሁንም የእውነታቸው አይደለም እና የትላንትናው በጣም ኮንፊውዝድ የሚያደርግ ነገር ነው እውነቱ ለመናገር ማለት ነው። እኔ እንደሚመስለኝ የብሩኬ ስም ለማጥራት ነው ብዬ አሰብኩ ሀይሚ ማለት ነው። ያው አንዱ ተናግራለች። እሷ ይዛሀት ትመጣለህ ብዬ አስቤ ነበረ ጥሩ ተግባራዊ አድርገኋል ብለዋለች። ሌላው ደግሞ በቃ ማውራት አልፈለገችም እና ለማጥራት ነው ብዬ ነው እኔ ያሰብኩት የምር። ምክንያቱ ሰው የሆነ እንደዚህ ቃላቶች አይወራም። ግን ቃላቶች፣ እላፊ ቃላት እያወራችሁ ነበረ። እላፊ ቃላት አይወራም። ማለት ሚዲያም የሚመጥነው ቃላት ልጆች ያዩዋል አባቶች ያዩታል። እና ሚዲያም የሚመጥን ቃላት መናገር ነው ያለባቸው፣ እንጂ በጣም ነው የትላንትና እናዴታችን፣ ፐርሰናል ለእኔ ማለት ነው። እና እሱን ለማጥራት ከሆነ እንጂ ዳኒ በዚህን ያክል ሰው የሆነ ያጣላቸዋል ብዬ አላስብም። አስተሳሰብ ያለው አይምሮ ያለው ፕራንክ የሆነ እያወቀ እንደዚህ የኦልድ የሆነ ሜሴጅ አምጥቶ ቪዲዮ አምጥቶ ፎቶ አምጥቶ እሷን አሳይቶ በዚህ ናክር ያጣላቸዋል፣ ያለያያቸዋል ብዬ የእውነት በጣም በጣም በጣም ነው የሚያናድደውም የሚገርመውም ማለት ነው። ደግሞ ማ- ይሆናል ብዬ አላስብም። ሶ የሀይሚና የዳኒ ምክክር አለበት ብዬ አስባለሁ። ምክንያቱም የቡርኪን ስም ለማጥራት ይህንን ከተጠቀመች ይህንን መንገድ ከተጠቀመች ብዬ አሰብኩ። እስከ መጨረሻው ድረስ እስክና ድረስ ለመፍረድ በአንድ ቸኩል ጥሩ ነው። በሁለቱ ማለት ነው። እስከ ጥግ ድረስ ነው ያሳምናት ቡዳኔ ማለት ነው። በጣም አሳምኗታል በጣም ማለት ነው። እና እስኪ እስከ መጨረሻው እንየው። ዛሬም እንደዛ ከሆነ እንደዚህ ሰጣ ገባ የሚገቡ ነገር ከሆነ የእውነት የሁለት ልጆች ነቅለዋል ነው ምለው የምል ማለት እንጃ ጨረቃዎቹ በዚህ መንገድ አጠብቋቸውማ። ትናንትና ያወረትን ቃላቶች የእውነት እኔ ራሱ ሾክ ናደረገኝ በጣም ማለት ነው። እና የባሎቻችን የፍቅረኞቻችን፣ የጓደኞቻችንን የምንጠቀመውን ቃላት መለየት አለብን። በተለይ ሴቶች የእውነት ነው ምላችሁ፣ ወንድ ልጅ ክብሩ ሊነካበት አይፈልግም። የምር ክብሩ ሊነካበት አይፈልግም። ሶ የምንጠቀማቸውን ቃላቶች በጣም ጥንቃቄ ማድረግ አለብን። በተለይ ሴቶች እኛ ሴቶች ማለት ነው። እና ስለ ብቻ በጣም ያናድዳል። በአጠቃላይ ያናድዳል። አሁን ዳኔ ሴራ እያሴረ ነው ያለው። እሱ የልደቱ ቀን አንድ ላይ እየጨፈረ አይታችኋል። ስጋውን አብላሉ እንደት እንዴት እንደሆነ የእውነት ነው የምላቸው የሰው የንቀቱ ጥግን ያየሁበት ሰው ምን ያህል እንደሚንቅ ከጥፍር ጭቃ የማይቆጥር ማለት ነው፣ በዚች ምድር ላይ የእውነት ማንም እዚህ ምድር የሚቀር የለም። ሁሉም ሀጅ ነው። ሁሉም ማለት ነው ሀብታም ሆነ ድሃ ሆነ ጥቁር ሆነ ነቀይ ሆነ የማይሞት የማይሄድ ሰው የለም። ግን በዚች ምድር ላይ እስካለን ድረስ ፍቅር፣ መዋደድ፣ መስተሳሰብ የእውነት አለብን ብዬ አስባለሁ። በቃ ስንወድ ሁለታቸውም አኩል መውደድ እኩል ማለት ነው። አንዱን ጥላችሁ አንዱን መንሳት አንዱን ጥላችሁ አንዱን መጣል ይሄ ፌር አደለም፣ ጥሩ አደለም። የምር እነሱ ዞሮ ዞሮ ይታረቃሉ፣ ነገ ይታረቃሉ። ተጣልተው የሚቀር ማንም ሰው የለም፣ ይታረቃል። እና እግዚአብሔርም የፈጠረን አምላክም ብዙ ነገር በደል አድርሰውበት አይደል? ስንት ነገር አድርሰውበታል። ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ገርፈውታል። ደሙ እንደ ውሃ ነው አይደል? የፈረሰው የፈሰሰው ስጋ ውስጥ እንዴት ነቆረረጡት ምራቅ ሲተፉበት፣ ውሃ ጠምቶኛል ሲሏቸው ከርቤ ሲያጠጡት፣ አሞ ሲያጠጡት፣ ያ ሁሉ በደል በደል በደል ሲያደርሱበት ምን አለሱ ስለ ስሙ ክብር ምስጋና ይግባው። የእውነት የፈጠረን አምላካችን መድኃኒዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን አይቅጠርብን። ይቅር በላቸው ነው ያለው። እኛ ይቅርታ ማድረግና ይቅር አልልህም ማለት ይለያያል። እና ጨረቃዎቹ፣ በዚህ ያክል ይህን ያክል መንገድ ባትሄዱ ጥሩ ነው። በቃ ይቅር ተባባሉ። ሀይሚዬ ይቅርታ አርጊለት ይቅርታ ተባባሉ። ይቅርታ አርጊለት የእውነት ይቅርታ መሸነፍ አይደለም። ይቅርታ ማድረግ መሸነፍ አይደለም። ማማዬ ስቲል ነው ፋሲል ይቅር አላልሽውም። ስለ ቀለበቱ እያወራችው ነበረ። ኢቭን ራሱ ስለ ቀለበቶ እሱ ነበረ። ይቅርታ በዩ ጥፋተኛው አንቺ ነሽ። ይቅርታ በዩ የለመነሽ የነበረው ማለት ነው። የእውነት ማማዬ ሀይሚዬ እኔ ቆንጆ ማንንም አልሰማም። እኔ ያመንኩበትን ሄዳለዋል። ግን ማርዬ ይሄንን እየርሽበት ያለው ልክ አይደለሽም። የእውነት የኔ ውድ ልክ አይደለሽም። ማርዬ የእውነት እናንተ አስባችሁትና ሰውን ነግሯቸው፣ መክሯቸው የምታደርጉት ነገር ልዩነት አለው። ግን ማርዬ አሁን የምታደርጉትን ነገር በጣም ስህተት ነው። ዳኒ አትመኙ የእውነት አትመኙ ያው ፈተናም ነው ለመፈተም ነው ግን ደግሞ ለሌሎቻችሁ ትምህርት ይሆናችሁ። የምር ይቅርታ ሰው አጥፍቶ ይቅርታ ሲላችሁ ይቅርታ መልሱለት፣ ይቅርታ አድርጎለት። እኛ ማንም ነው፣ እኛ ማንም ተራ ሰው ነን እኮ፣ ማርያምን፣ ማንም ተራ ሰው ነን። ይቅርታ የማናደርግበት ምንም ምክንያት የለንም። የፈጠረን አምላክ ይቅርታ ብሎን አይደል? ይቅር ብሎናል አይደል? እኛ በየዕለቱ በየሰዓቱ፣ በየደቂቃው ኃጢአት እየሰራን ይቅርታ አላደርግም የምንልበት ምንም ምክንያት የለንም። የእውነት አንድ ሰው አጥፍቶ እሚያጠፋ አውቆ አይደለም፣ ተሳሳተ። ያ ሰው መቶ ይቅርታ ሲጠይቃችሁ አይደለም ቀን ጊዜ ታቆዩት ይቅርና አምስት ደቂቃ ማቆየት የለባችሁ። ይቅር በሉት የእውነት ይቅር በሉት እና ሰው ሲያጠፋባችሁ ይቅርታ አላደርግልህም እንዲ እንዲበድለኛል አላደርግልም አትበሉት።